ሃና እያለቀሰች በነበረበት ሰዓት ሰላምም ደንግጣ ግራ ሲገባት እውነት ይህንን ማመን አልችልም ብላ ጥላት ትሄዳለች። እዛ ብቻዋን ኩርምት ብላ እያለቀሰች እያለ አባቷ እና ጆሮ ይመጣሉ። ሲመጡ ሰላም ሃና ፍራሿ ላይ ቁጭ ብላ እያለቀሰች ነበረ። ሲያዩ አባቷም ደነገጡና ምን ሆነሽ ነው ልጄ? ምን ነው ሃኒዬ? ሲሉ አይ ምንም አልሆንኩም አባዬ፣ ምንም አልሆንኩም ትላለች። እንዴ ልጄ፣ እንዴት ምንም አልሆንኩም ትኛለሽ እናንዬ፣ እንደዚህ እያለቀሽ እያየውሽ፣ ምን እንደሆንሽ እያየው ምን ሆነሽ ነው? ችግርሽ ንገሪ። ምን ሆና ነው ሲሉ ጆሮን ሲጠይቁት፣ አባባ ሃና ሁሉንም ነገር በውስጧ ነው የምትይዘው፣ አትናገርም ሲሉ፣ እባክሽ ልጄ ሲሏቸው እንዴ ወዴት አሴር እባክህን፣ እች ልጅ ሃናም በቃ መሄድ አለብኝ፣ እሄዳለሁ ስትል ከተቀመጠችበት ብድግ ስትል፣ ምክንያቱም በጥያቄ ሲያጨናንቋት ግራ ሲገባት፣ እሄዳለሁ አለቻቸው እና ብድግ ስትል፣ ወዴት ነው የምትሄጁ ሲሏት፣ ጭንቀት ወደ ሌለበት ነው የምሄደው፣ እሄዳለሁ። እንዲ ምንድን ነው የምትሉኝ? ተዉ ልቀቁኝ ስትላቸው እንዴ ረባ ክልጃ ሰል መላበላት እችል ልጅ ይላቸዋል። እንዴ ምኑንሽ ነው አባባ እንደዚህ ሆኖ እየለመኑሽ እንዴት ነው እንትን የምትዩ ሲላት፣ እሺ ምንም እማጠይቁኝ ከሆነ እቀመጣለሁኝ፣ ግን ምንም ላጠይቁኝ ቃል ግቡልኝና ልቀመጣለች። እሺ አንቺን የሚያስደስትሽ ከሆነ ምንም አልጠይቅሽም አሏትና፣ እሺ የማትጠይቁኝ ከሆነ ልተኛ አለቻቸው። አባትም እሺ ተኝ ይኸው አሉና ተኛች ከጎናቸው ስር። እሳቸውም ግራ ገባቸው። አሴልም በጭንቀት ስለነበረ ቁጭ አለ እሱም። ሰላም እንቅልፍ አላየችም እና ጨንቋት መኝታ ቤቷ ቁጭ ብላለች። ምናሴ ክፍሏ ሲገባ እሷ ቁጭ ብላለች። እንዴ ዛሬ ቤተሰቡ ምንድን ነው? ሁሉም ተናውጧል። ምን ሆኖ ነው ቤተሰቡ? ሃና ስደውልላት ስልኳን አታነሳም። እርግብም ምን ሆና እንደሆነ ባላቅም፣ እሷም ሙድል ጥሩ ሙር ላይ አይደለሁም አለችኝ። ምንድን ነው አልገባኝም። እስኪ ተወኝ እባክህ ምናሴ ትለዋለች። ምን አዎ። ግራ ያጋባል። ተወኝ እስኪ። የኔና የሀና ጉድ አያልቅም። ማለችው ማለት አልገባኝም። ሰላምዬ ምንድን ነው? እስኪ ሚስጥሩን ግልጽ አርግሽ ንገሪኝ። ማለት ሀሴት የእኛ እህት እንዳልሆነች ሀና ነገረችኝ። ማለት እንዴት እንደዚህ ሊሆን ይችላል? ሀና እንዴት አወቀች? እኔ አላቅም። እንዴት ሀና እንዴት ይሄን ነገር እንዴት ታውቃለች ሲላት አላቅም ምናሴ። ዘንድ ሩማኛ ለጉድ ነው ያስቀመጠን። ሀና ይህን ሁሉ ታሪክ ነገ ገና የሚያስደነግጠውን ነገር መች ነገርኩና። ገና ሌላም ጉዳለን እንዴ? ሰሜን ግባ በለዋለች። ማየ ዋናውን ነገር መች ሰማኸውና ነው ምናሴ ስትለው፣ ንገሬኝ እስኪ ደግሞ ምንድን ነው ልስማው። ምን ሆነሻል? ሰላሜ ንገሬኝ። እሷም ለመናገር ግራ ገብቷታል። ሀሴት ማለት ሀና ነች ምናሴ። ምናሴም ደነገጠና ምን ሲል መለሰላት? ከተቀመጠበት ብድግ ብሎ ሰላም፣ እውነትሽን ነው አላት። አዎ፣ እንግዲህ ሀና ናት ያለችው። አሁን እነማዬ እንዳይሰሙ ቁጭ በልና እናውራ ምናሴ ስትለው፣ እሽ አለና ምንድን ነው የምትይው? ሰላም ሀና እንዳለችው ከሆነ እሷ እርግብ ያሳየቻችሁ መስቀልና ፎቶ የኔ የልጅነቴ ነው፣ ሰርቃይ ነው አለች። ቆይ እንዴት እንዴት ሊሆን ይችላል ሲል ሲመልስላት እኔ አላቅም እሱን ሁሉ። ግን ሃና እንዳለችው ከሆነ እርግብ የነገረቻችሁ ሁሉም ነገር ታሪኩ የኔ ነው፣ እሷ ዋሽታችኋለች እያለች ነው ቆይ ታዲያ እንዴት እንዲህ ሊሆን ይችላል? እና እርግቤና ሃና ይተዋወቃሉ ማለት ነው ሲላት፣ አይተዋወቁም። ነገሩ ሁሉ ግራ የገባው ነው እኔ አላቅም። እንዴ እኔ ይሄንን ነገር አላምንም ሰላምዬ፣ ነገሩ ሁሉ ግራ ያጋባል። ሀናኛ ጋር ረጅም አመት ቆይታ ሄል እንዴ አላቅም። ነገሩ ግራ ያጋባል ወንድሜ። አሁን እሺ፣ ምንድን ነው ማድረግ የምንችለው? ስትለው እኔ አላቅም ሰላምዬ፣ ምንድን ምናደርግ አላቅም። ሁለቱም በጭንቀት ተናውጠው፣ አይዞ ወንድሜ፣ ተረጋጋ እስኪ አለችና ወንድሟን አረጋግታ ሀናም አባቷን ከተኙበት፣ እሷ ወደ ስራ ልትሄድ ከእንቅልፏ ተነስታ ልትወጣ ስትል፣ አባዬ ተነስ ስትለው አልነሳም ይሏታል። እንዴ አባዬ፣ ምን ነው ፊታቸውን አዙረው አልነሳም ይሏታ አባ የምን ሆነ ነው ተነስ እንጂ ስትለው፣ አልነሳም፣ ስራ እየረፈደብሽ ነው፣ ሂጂ ሲሏት ማለት አንተም እኮ ሀኪም ቤት እየረፈደብ ነው፣ ተነስ ሂድ ስትለው፣ አልሄድም፣ የምን ሀኪም ቤት ነው ይላሉ። ምክንያቱም መልሷ ትናንት የጠየቀቻ ሲጠይቋት ያለቀሰችበትን ምክንያት ስላልነገረቻቸው በሷ አኩርፈዋል። እና እባክ ተነስ ስትለው አልነሳም አሁንስ እንደው ማርጀቴንም ጠላሁት። ለምን ሀባ ብላ ስጠይቀው፣ ማርጀቴ ነው፣ በሽተኛ አይሆንኩት ችግሬ፣ ችግረኛ ስለሆነ ምንም አያደርግልኝም ብሎ ነው አይደለ የደበቅሽኝ። ልብሱም ሙሉ ኮ ቁጭ ብለሽ ኮ ነው የምታድሩ፣ የማላቅ ይመስልሻል? እና ቁጭ ብሎ ማደር ህመም ነው። እንዲህ ሀባ ስትል ስራ ረፍዶብሻል አይደለም ሂጂ ሀና ሲሏት፣ አባ እኔን ነው ሃና ያልከኝ? አዎ እኮኔን ሀና። እሺ ይሁን አሁን ሂጂ ሲሏት፣ አሁን እኔ ሀኪም ቤት አልሄድም፣ አንቺ ሂጂ ወደ ስራሽ። ለምን ታክሜ የመዳን አልፈልግም? የምኖርለት የለኝም ሲሉ መለሱላት። ለምንድን ነው መሄድ የማትፈልግ ለምንድን የማትታከመው ስትላቸው ይሁልሽ ታክሜ የምኖርለት ሰው የለኝም፣ የምኖርለት ስለለለኝ አልታከምም ይሏታል። እኔ ሳባ እያለች ታለቅሳለች። ዋና በቃ እኔም መስሎ ነበረ፣ ግን ተዩ ከደሴ አዲስ አበባ ድረስ እንደ በግ እየተነዳው የመጣሁት መስሎ ነበረ። አንችን ባየው ቁጥር ደካማነቴ እየተሰማኝ ሞቴን እየተመኘው ነው ትናንትና የሆንኩትን ነገር አልነግርህም ስላልኩ ሆኖ አደል እንደዚህ የምትሆነው? በልጄ ፊት ደካማነቴን ማሳየት ስለማልፈልግ ነበረ እስከ ዛሬ። አሁን ግን ታክሜ መኖር ስለማልፈልግ መኖር አልፈልግም ወስኛለሁ። ከዛሬ ጀምሮ ሐኪም ቤት አልሄድም። እስከ ዛሬ ምንም ነገር ደብቀሽኝ የማታውቂዋ ዛሬ ግን ደብቀሽኛል ሲሏት፣ አሁን ተነሽ ሂጂ ወደ ስራሽ አሏት። ስለዚህ እሻውን አንተ